አቶ ጸጋዬ ዶሎ ይባላሉ። ከንባታና አድያ ወንጌላዊት በአሁኑ ደቡብ ምስራቅ ሸዋ ቀጠና ሰብሳቢ። ስሜ አለሙ ጠምሰው ይባላለሁ። ያው የቤት ክርስቲያን ሰው ነኝ። ስሜ በዛብሽ አጤቦ ይባላለሁ። የዱራሜ ከተማ ቁጥር አንድ ቃሊዎት ቤተ ክርስቲያን አገልጋይ ነኝ። ማንም ከዛ ምንጭ ሳይጠጣ ወደዚህ ምዕራፍ የደረሰ የለም። ሁላችንም የወንጌል ትራፊ ነን። ወንጌል ለእኛ በጣም የጠቀመን ነው። ስለዚህ ያ ወንጌል ምንጭ የፈለቀበት ቦታ በጣም የፈረሳ ስለሆነ አባቶቻችን እና አያቶቻችን ወንጌል መነሻ አድርገው የጀመሩበት ቦታ ዱራሜ ጠዛ የአባቶችን መታሰቢያ ህንጻ በዚህን ሰዓት እየገነባን ስላለንና ሌሎችም ሰፊ የሆኑ ፕሮጀክቶችን ለመስራት አቅደን እየተንቀሳቀስን ስላለ አባቶቻችን በጣም ዋጋ የከፈሉበት ቦታ አስታዋሽ አታ በጣም ተጎሳቁሏ ነበረና አሁን ጊዜ በእግዚአብሔር ጊዜ ደግሞ አሁን ቦታውን ለማልማት የጀመርን ስለሆነ እንዳይቀርባችሁ ተነሱ እንላለን። በቴሌግራም፣ በዋሳፕ እንደገናም ደግሞ በቲክቶክ በአይፍቢም በተለያዩ ፕሮግራሞች ላይ በዓለም ዙሪያ ሁሉ ላይ ያላሉ ቅዱሳን ይህንን ቦታ ለመገንባት ጥሪ አቅርበናል። በዚሁ መሰረት ደግሞ ብዙ ሰዎች አሻራቸውን እያስቀመጡ ነው ያሉት እና እንግዲህ ቦታው ጠዛ ነው የምትባለው አባቶቻችን ለወንጌል መነሻ አድርጎ የጀመሩበት እዛ ቦታ ላይ ብዙ እምባ የፈሰሰበት አባቶቻችን የጸለዩበት እንደገናም ደሞ ከዛ ቦታ መነሻ አድርጎ ወንጌልን ለዓለም ሁሉ ያደረሱበት በኢትዮጵያም ያላችሁ፣ በደቡብ አፍሪካ ያላችሁ አገልጋዮች በተለይ እነ ዶክተር ደስታ ፍቅሬ ሌጅሶ፣ ዘማሪ ለማ ዮሐንስ፣ ዘማሪ ዳንኤል ዳለሎ፣ እነ ጸጋ ተስፋዬ፣ እነ ደስታ መኔ፣ እነ ፓስተር አማንኤል ሄራሞ፣ ሎዛ አበራ፣ አገልጋይ ግሩምነሽ፣ ቤቲ፣ ዮኤል አንድ ላይ ሆናችሁ በዚህ አይነት አገልግሎት ተሳትፋችሁ ሌሎችን ደግሞ እንደገና እየቀሰቀሳችሁ በኢትዮጵያ አቆጣጠር የካቲት 14 ከምሽቱ አንድ ሰዓት ላይ አብረን እዛ ተገኝተን በኢትዮጵያ አቆጣጠር እሁድ ማለት ነው፣ ከምሽቱ አንድ ሰዓት ላይ ይሄ ፕሮግራም ይካሄዳል። አዌ የምለው የቲክቶክ ሚዲያ አለ። እዛ ላይ ገብታችሁ እየተሳተፋችሁ ሌሎችንም እየቀሰቀሳችሁ ሼር እያደረጋችሁ ታብ እያደረጋችሁ ይህንን ጉዳይ በዩቱብ በቲክቶክ በኤፍቢ በእነዚህ ቻናሎች በመንፈሳዊ ቻናሎች ሁሉ ላይ በሚቻላችሁ ሁሉ ይህንን ሼር እያደረጋችሁ እንድትሳተፉ አብረን የእግዚአብሔርን መንግስት ለመውረስ አብረን የእግዚአብሔርን ቤት ለመስራት የእግዚአብሔርን መንግስት ለማስፋት አሁን ጊዜው ነውና፣ አስክሬናቸው እንኳን በወይኒ ቤት ሆኖ ቤተሰብ አምጥቶ እንዳይቀብር ተከልክሎ እዚያው አካባቢ ላይ ዝም ብሎ አላስፈላጊ የሆነ ቀብር የተፈጸመበት ነውና ይህን ሁሉ ለወንጌል ብለው የከፈሉበት ዋጋ ነው። ይህንን እነሱ መነሻ አድርገው የተነሱበትን ቦታ ዳግሞ እኛ ማስታወስ ስላለብን የእነሱ ማስታወሻ መስራት ስላለብን በዚህን ዘመን እግዚአብሔር አነሳስቶን ትልቅ ስራ እየሰራ ነው ያለ ነው እና የአባቶች መታሰቢያ በሚል በህንፃውም ላይ ራሱ የወንጌል አርበኞች መታሰቢያ ህንፃ የሚል ጽሑፍ ተጽፎ እንዲቀመጥ ለትውልድ እንዲተላለፍ ለማድረግ ነው። የስድስት መቶ ሀምሳ አጥቢያዎች ማይከል የሆነው ቦታ በጣም ወደላ ቀርቶ፣ የአባቶች መታሰቢያ ለምን ተባለ ቢባል አባቶች መነሻ ያደረጉበት ወንጌልን መነሻ አድርጎ ከዛ የተነሱበት የጸለዩበት፣ ወንጌል ደግሞ ከዛ ሁሉንም ስፍራ የደረሰበት ቦታ ስለሆነ መታሰቢያ የተባለው እና ስለዚህ ይሄ መታሰቢያ የሚባለው ደግሞ መጽሐፍ ቅዱሳዊ ነው። እንግዲህ ሙሴ ዮርዳኖስን የእስራኤልን ህዝብ ይዞ ሲሻገር እነዚህ ታቦቱን የተሸከሙ ካይናት እግሮቻቸውን በዮርዳኖስ ውስጥ ካደረጉ በኋላ ዮርዳኖስ ለሁለት ተከፍሎ እስራኤላውያን ከተሻገሩ በኋላ እነሱ ከቆሙበት ቦታ ነው አስራ ሁለት ድንጋይ አንስተው ይዞ ከወጡ በኋላ ያንን ድንጋይ ክምር ይሰሩት። ይሄን ለምን ቢባል ለሚመጣው ትውልድ የአባቶችን ዮርዳኖስን እግዚአብሔር በተአምር በድንቅ ለሁለት ከፍሎ እንዳሻገረ እንዲያስታውሱ የተተከለ ወይም የቆመ ድንጋይ ነው ብሎ እንዲያስታውሱ ለማድረግ ነው። ሌላኛው መታሰቢያ ያለ ጌታችን ኢየሱስ ክርስቶስ በመስቀል ላይ ራሱን ለመስጣት በተዘጋጀ ጊዜ ወይም ሰዓቱ በቀረባ ጊዜ ደቀ መዛሙርቶቹን ሰብስቦ ዳቦን ቆርሶ እንደ ሥጋው አድርጎ ይህን ይህ የኔ ሥጋ ነው ይህንን ስጋ በምትበሉበት ጊዜ ወይም ለመታሰቢያ ያደርጋላችሁ ብሎ ኢየሱስ የተናገረበት ነው። ስለዚህ እኛም አባቶቻችን የከፈሉበትን ዋጋ ለማስታወስ ማታሰቢያ ለማድረግ ህንፃ እየሰራ ነው። ይህ ህንፃ ደግሞ የብዙ ሰዎችን ድጋፍ ይፈልጋል። አንድ ህንፃ አይደለም የምንሰራው፣ በጣም ሰፊ ስራ ነው፣ ሰፊ ፕሮጀክት ነው ያለው እዛ ውስጥ። ስለዚህ ያንን ስፍራ ለማልማት ስለሆነ አሁን በቲክቶክ አካውንት ላይ ገብተን በአዌ አካውንት ላይ ገብተን ገንዘብ መሰብሰብ ጀምረናል። እንግዲህ ገንዘብ መሰብሰብ ጀምረናል። የበለጠ ቀሪውን ዳግሞ እንደገና ገንዘብ የምንሰበስብበትን ቀን መጋቢት 14 እሑድ ከምሽቱ በኢትዮጵያ ሰዓት አቆጣጠር አንድ ሰዓት ላይ እና በደቡብ አፍሪካ ሰዓት አቆጣጠር ላይ ዳግሞ ከምሽቱ ሰባት ሰዓት ላይ ፕሮግራሙን የምንጀምር ስለሆነ በዚህ ፕሮግራም ሁላችሁም እንድትሳተፉ እየጠየቅን በተለይም ዘማሪ ለማ የዞናችን እንቁ የኢትዮጵያ ሚንቁ የሆነች ስፖርተኛ ሎዛ አበራም በዚህ ፕሮግራም ላይ ገብተው እነሱም ይህንን የአባቶችን መታሰቢያ ህንፃ ላይ አሻራቸውን እንዲያስቀምጡና ሌሎችንም ደግሞ እንዲቀሰቅሱ ጭምር ለማስታወስ ነው። ሌሎችም በዚህ ፕሮግራም ላይ የሚገቡ አሉ። ትልቅም ስራ እየሰሩ ያሉ እንደነ ዶክተር ደስተ ላንገና ያነት ሰዎች አብሮ አሉ። ጌታ ቢፈቅድና ብንኖር መጋቢት 14 ይሁድ ከምሽቱ አንድ ሰዓት ላይ በደቡብ አፍሪካ ሰዓት ደግሞ ከምሽቱ ሰባት ሰዓት ላይ ይህንን ፕሮግራም የምናካሄድ ስለሆነ ሁላችሁም በዚህ ፕሮግራም ተጋብዛችኋል። በዓለም ዙሪያ ላላችሁ ነው ጥሪ እያቀረብን ያለነው። ምክንያቱም ጥሪ የምናቀርብበት ምክንያት ቀደምት የወንጌል መስረት የሆነው በዚህ በኢትዮጵያ ቃለ ሕይወት በደቡብ ምስራቅ ሸዋ ቀጠና ማዕከል የሆነው የስድስት መቶ አምሳ አጥቢያዎች ማዕከል የሆነው ቦታ በጣም ወደ ኋላ ቀርቶ አባቶቻችን ብዙ ዋጋ ከፍለው የመሰደድ ዋጋ፣ የመገለል ዋጋ፣ የመሞት ዋጋ፣ የመደብደብ ዋጋ ከፍለው እና ክልሉን በዱራሜ ከተማ ማዕከል ላይ ወደ አርባ ሄክታር መሬት አኑረውልናል። ብዙ ዋጋ ከፍለው ማልማት የሚገባውን ያህል ስላለማ፣ ስለዚህ ይህንን ቦታ መልሰን ለማልማት እና ያንን ቦታ ትንሣኤ ለማድረግ እና እግዚአብሔር በረዳን መስረት በዚህን ወቅት ለዚህ ለቀጠናው ደግሞ እግዚአብሔር መሪ አድርጎ ያነሳቸው ወገኖች እግዚአብሔር ረድቷቸው በጣም መጠነ ሰፊ የሆነ ስራ እየተሰራ ያላ ስለሆነ በተለይም በዚህ ወቅት የእነዚህ ቅድም ዋጋ ከፈሉ ላልናቸው ለእምነት አርበኞች መታሰቢያ የሚሆን ሰፊ ቢሮዎች ያሉት አዳራሽ እና አንድን ቤተ ክርስቲያን ሳይሆን እና ቤተ ክርስቲያናትን ሁሉን ሌሎችንም ነገሮች የሚያስተናግድ በጣም መጠነ ሰፊ የሆነ ሁለገብ አዳራሽ እየተሠራ ስለሆነ፣ ስራው ተጀምሮ መሀል ደርሶ የባጀት እጥረት ስለደረሰብን እና በዚህ በፈረሰው ጎን ቆማችሁ ይህንን ስራ የወንጌልን ስራ በመስራት እንድትተባበሩ ጥሬ እያደረግ ነው ያለ ነው። ነህምያ በጣም በሚመች ቦታ በንጉሥ ቤት፣ በጣም ከፍተኛ ስልጣን ካለበት የአባቴ ቤት ፈርሷል። ንጉሱ ለምንድነው ከዚህ በፊት ከነበረ ፊት የጠወለጋ ብሎ ብለው፣ ለምን አይጠወልግም የአባቴ ቤት ፈርሶ እኔ በዚህ በምቾት አለው ስለዚህ ፊቴን ያጠወለገው እሱ ነው እንዳለ፣ ዛሬ ያ አባቶቻችን ብዙ ዋጋ ከፍለው ለዚህ ደረጃ ያደረሱ ቦታ የፈረሰ ስለሆነ የፈረሰውን መልሰን ለመገንባት የፈረሰውን ቅጥር ለማደስ ተነስተናልና የገንዘብ እጥረት አግኝቶናል። ባካችሁ፣ በጌታ ፍቅር እንለምናችኋለን። በአለም ዳር ያላችሁ ሁላችሁ ቦታውን የምታውቁ ልጆቻችን የእግዚአብሔር ልጆች በዚህ ስፍራ በዚህ ስራ ከጎናችን እንድትሆኑ በተለይም ለዚህ ተብሎ የተከፈተ ቶክቲክ አለ እና አዌ በሚለው ቶክቲክ ገብታችሁ ይውለት ከምሽቱ አንድ ሰዓት በእኛ አቆጣጠር ማለት ነው። እና የሚሰራውን ስራ እንድትደግፉ ስለዚህ በተለይም በጣም በመንፈሳዊ አገልግሎት በጎ ተጽዕኖ እየፈጠራችሁ ያላችሁ አገልጋዮች በዛ ቲክቶክ ገብታችሁ ይህንን ስራ በመደገፍ ብዙ ሰዎችን ደግሞ አካውንት ውስጥ ገብተው ይህንን ስራ እንዲደግፉ እንድታደርጉ በጌታ ፍቅር ጥሪ እናደርጋለን። እግዚአብሔር ታላቅ ስራ እየሰራ ነው ያለው። እግዚአብሔር ይረዳናል፣ እግዚአብሔር ይሰራል፣ እግዚአብሔር ያግዘናል እና በዘመን መጨረሻ ላይ ነው ያለነው። ዘመኑን መዋጃት ያስፈልገናል። መሸኛት ያስፈልገናል። በከምባታ ደግሞ አንድ የሚባል አባባል አለ። አንድ ሰው ቤት ሲሰራ የደረሰው ማንኛውም መንገደኛ ቢሆን የደረሰው እኔም አንድ ማገር ማዞር አለብኝ ይላል። ስለዚህ ልክ በዚያው መጠን አሁን እኛ የሰራንና ልንሰራ የተነሳ ነው የእግዚአብሔርን ቤት ስራ የወንጌልን ስራ ስለሆነ በዚህ በወንጌል ስራ ሁላችሁ ከጎናችን ሆናችሁ ይህንን ስራ እንድትደግፉ በጌታ ፍቅር ጥሪ እናደርግላችኋለን። ራሜ ቃሌዎት ቤተክርስቲያን በጠዛ ማዕከል ላይ ከ600 ቤተክርስቲያናት በላይ በሆነችው ማዕከል የሆነችው የጠዛ ቃሌዎት ግቢ ውስጥ ትልቅ ፕሮጀክት ሊሰራ ተጀምሯል። ይሄ ፕሮጀክት ከዚህ በፊት አባቶቻችን ብዙ ዋጋ የከፈሉበት የተንከራተቱበት፣ የተሰደዱበት በጊዜው በነበረው ነፍጠኛ መንግስት ወይም ደግሞ ነፍጠኛ ሃይማኖት በጣም ዋጋ ከፍለው የተቃውሞ ተነስቶባቸው የሞቱ የተሰው ዋጋ የከፈሉ የታሰሩ እንዲህ እየሆኑ ባልተማሩት አይምሮ እና በጣም በከባድ ዋጋ በመክፈል ወንጌልን በየዋህነትና በፍቅር ተቀብለው ዛሬ ወደኛ አድርሰዋል። ያኔ እነሱ ያንን ማዕከል ይዘው ተመርተው ሰፊ ቦታ ይዘው የተለያየ ቤትን፣ ቢሮዎችን፣ መጽሐፍ ቅዱስ ትምህርት ቤቶችን፣ የተለያዩ ፕሮጀክቶችን ሰርተዋል። እነዚህ ፕሮጀክቶች ከብዙ አመታት በኋላ ብዙ ዘመን ከመሆኑ በኋላ ከሃምሳና ከስልሳ ዓመት በላይ የሆነባቸው ቤቶች የሆነላቸው ቤቶች እየፈረሱ አሁን እየወደቁም ስለሆነ በዚህ ዘመን ደግሞ እግዚአብሔር ልጆቻቸውን አስነስቶ ባለ ራእይ የሆኑ የነሱ ልጆች የልጅ ልጆቻቸው በዚያ ስፍራ ላይ እግዚአብሔር ራእይ ሰጥቷቸው አሁን ትልቅና ሰፊ ፕሮጀክት ጀምረዋል። ይህም ፕሮጀክት ለመስራት የናንተን እገዛ፣ ጸሎታችሁን፣ ፈቃደኝነታችሁን ስለሚፈልግ እናንተ በያላችሁበት በደቡብ አፍሪካ ቢሆን፣ በአሜሪካ ቢሆን፣ በኢትዮጵያም በተለያዩ አይጉራት ውስጥ ያላችሁ ቅዱሳን ወገኖቻችን በሙሉ ይህንን ስራ አብረን እንድንሰራ ይህን ልንነግራችሁ ነው የምንነሳው። እና የእናት መሪዎች ከአባት መሪዎች ጋር ወጣቶች፣ የወጣቶች መሪዎች በዚህ ስፍራ ላይ አንድ ላይ እንጠብቃችኋለን። በዚያ ምሽት አይቀርም፣ በምሽቱ አንድ ሰዓት ላይ በዚህ መድረክ ላይ እንገናኝ። አመሰግናል። የሰማይ አምላክ ይባርካችሁ። እስካሁን ዳግሞ ስላደረጋችሁት አሻራቸውን ስራ አስቀመጣችሁ፣ ደግማችሁ ደግማችሁ እጆቻችሁን እየዘረጋችሁ ያላችሁት የሰማይ አምላክ ይባርካችሁ፣ ዘመናችሁ ይባረክ፣ ትውልዳችሁ ይባረክ፣ እግዚአብሔር አምላክ አብስቶ አብስቶ ይባርካችሁ ማለት ወዳለሁ።